የእግራችን አውራጣት ላይ ይሄ የጥፍራችን ጫፍ ላይ ወደ ቆዳችን ይገባና ቆዳችን ማበጥ ይጀምራል፣ መቅላት ይጀምራል። አንዳንዴ ደግሞ ፈሳሽ ነገር ማውጣት ይጀምራል። ቆዳ ወይም ደግሞ አዲስ አካል እዛው ጎን ላይ አብሮ ማውጣት ሊጀምር ይችላል። ይሄ ነገር ኢንግሮ ኔይል ይባላል። ምክንያቱ ዋነኛ የሚከሰትበት ምክንያት ደግሞ ጥፍራችንን ያላግባብ ከቆረጥን፣ በጣም ጥብቅ የሚያደርጉ ጫማዎች የምንለብስ ከሆነ ጥፍራችንን እንደዚህ በጣም ኮምፕረስ ስለሚያደርጉት ወደ ጎናችን የቆዳ ክፍል እንዲገባና ቁጣ እንዲፈጠር ያደርጉታል። ተጨማሪ ደግሞ የፈንገስ ኢንፌክሽኖችም ካሉ ጥፍራችን ሊያበላሹ ስለሚችሉ ጥፍራችን ወደ ቆዳችን የሚገባበት ምክንያት ሊፈጠር ይችላል። ተጨማሪ ደግሞ የሆነ ጥፍራችን አደጋ ኑሮ ደርሶበት መሰንጠቅ ወይም ደግሞ መታጠፍ ወይም ከፈጠረበት ይህም ወደ ቆዳችን እንዲገባ አንዱ ምክንያት ሊሆን ይችላል። ተጨማሪ ደግሞ አንዳንድ ሰዎች በተፈጥሮ ፔንሳ የሚመስል ጥፍር አይነት እድገት ሊኖራቸው ወይም ፒንሰር ኔል የምንለው አይነት ጥፍር ሊኖራቸው ይችላል። ያም እንዲሁ ወደ ቆዳችን ገብቶ እንደዚህ አይነት ነገር ሊያስከስት ይችላል ማለት ነው። ይህ ብዙ ጊዜ አብዛኛውን ሶስት ስቴጆች አላቸው። የመጀመሪያው ስቴጅ ጀስት እብጠት መቅላትና ትንሽ ማም ብቻ ነው የሚሆነው። ሁለተኛው ስቴጅ ሲሆን ግን ከዛ በተጨማሪ ፈሳሽ ነገር ማመንጨት ሊኖረው ይችላል። ተጨማሪ አንዳንዴ ደግሞ ባክቴሪያ ኢንፌክሽን ተበላይ ላይ ሊኖረው ይችላል። አራተኛ ሶስተኛው ስቴጅ ግን ዋን የመጨረሻ የምንለው ግን ትርፍ ቆዳ ትርፍ ወይም ትርፍ አጋል እዛ በቁጣ የተነሳ አዲስ ከማምረት ያደርሳል ለዚህ ዋነኛ የምንለው የምንጠቀምባቸውን ትሪትመንቶች የተለያዩ ናቸው። አንደኛው ትሪትመንት ያው ሰፋ ያደረጉ ጫማዎችን መልበስ ነው። ሁሌም የሚያጠቡ ነገሮችን አለማድረግ፣ አትሊስት እግራችንን ጫማ ውስጥ ካረግን በኋላ እግራችንን ጥፍሮቻችንን ማንቀሳቀስ የምንችልበት መሆን አለበት። ሁለተኛ ነገር ደግሞ እግራችንን ውስጥ ያበጠውን ጥፍራችን የሞቀ ውሃ ሳሙና ያለው የሞቀ ውሃ ውስጥ እያደረግን 15 ደቂቃ ምናምን የዘፈዘፍን። ሁለተኛ ነገር ተጨማሪ የሚቀቡ ክሬሞች አሉ ያንቁጠውን ለመቀነስ የምናደርግበት ተጨማሪ ደግሞ በባለሙያ በጎን እና በጥፍራችን እና በቆዳችን መሃል ጎዝም ሊሆን ይችላል፣ ወይም ደግሞ ጥጥ ነገር እያረግን የሚለያዩበትን ነገር ጥፍሩ በስርዓት እንዲያርግበት የሚያርግ ነገር። ሶስተኛ ነገር ደግሞ ጥፍራችንን በአግባቡ መቁረጥ አለ። ሁሌም ስንቆርጥ ወደ ውስጥ አስገብተን ሳይሆን ስትሬት ነው መሆን ያለበት። ወደ ውስጥ ካስገባ ነው ወደ ቆዳችን ገብቶ የሚጎዳችን ነገር ይከስተናል። ፋይናል ግን ይህም እንደዚህ ሆኖም ግን ስቲል መሻሻል ካልቻለ ወይም ኢምፕሩቭ ካልቻለ ዋነኛውና ዴፍሬት ይወርበልኝ አንደኛው ማዳን የሚችለው ትሪትመንት ደግሞ ሰርጀሪ ነው ማለት ነው። ሙሉውን ጥፍር ቆርጥና ከማምረቻው ጀምሮ ቆርጠን እንደገና እናያይዘዋለን። ኖርማል የሆነ ጥፍኖ ያድጋል ማለት ነው። ሁሌም ጥፍራችን ስንቆርጥ እንደዚህ አይነት ነገር እየተጠነቀቀ ቢሆን መልካም። ተራ አደራጀው ብርሃን እባላለሁ። የቆዳና ባለዘር ህክምና እስፔሻሊስት ነኝ። የምሰራው በዶክተር ፌሰል ልዩ የቆዳ ክሊኒክ ቦሌ ቅርንጫፍ ነው። የቆዳ የፀጉር፣ እና የጥፍር ህክምና ምክር ከፈለጉ ከታች ባለው ስልክ ቁጥር ደውለው ቀጠሮ ማስያዝና ህክምናው ማግኘት ይችላሉ።